ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 13 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። እናት ፓርቲ እና ዳነች አበቤ ላይ የመሰረተውን ክስ አጠናክሮ እንደሚቀጥል ቃል ገብቷል። ብልጽግና ለመከላከያ ስልጠና የሰበሰባቸውን ከ850 በላይ ወጣቶች መበተኑ ተሰምቷል። በሰሜን ወሎ የብልጽግና ጦር ያለቀበት ውጊያ ተካሂዷል። ህወሃትና አብይ የሚያደርጉት ጦርነት አይቀሬ መሆኑን ሁለቱም ኃይሎች ጠቁመዋል። ህወሃት ታንክ እንጫ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 እናት ፓርቲ እነ አዳነች አቤቤ ላይ የመሰረተውን ክስ አጠናክሮ እንደሚቀጥል ቃል ገባ። በአዲስ አበባ አስተዳደር የንብረት ግብር ማስተባበሪያ ጊዜያዊ ፕሮጀክት ጽፈት ቤት አጥንቶ ያቀረበውና በአዲስ አበባ ፋይናንስ ቢሮ አማካኝነት ሚያዝያ 3 2015 ዓ ም በተጻፈ ደብዳቤ ሸኝነት በሁሉም የከተማው አስተዳደር መዋቅሮች ተግባራዊ እንዲደረግ የተላለፈው መመሪያ ሕገ ወጥ መሆኑን ጠቅሶ እናት ፓርቲ የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 17 ዓ.ም በአስቻለው ችሎት ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር በሙሉ ድምጽ ውሳኔ መስጠቱ ይታወቃል። ይህን ተከትሎ ተከሳሽ የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ መደረጉን ቀደም ሲል የገለጽን መሆናችን ይታወሳል። ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበው ይግባኝ ያስቀርባል አያስቀርብም የሚለውን በመዘርዘር ዛሬ ሰኔ 13 2017 በዋለው ችሎት ሁለት ለአንድ በሆነ ድምጽ ያስቀርባል የሚል ብይን የሰጠ ሲሆን ፓርቲው መልሱን ይዞ እንዲቀርብ ለሐምሌ 25 2017 ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሂደቱ አድካሚና አሰልቺ ቢሆን ጉዳዩን እስከ መጨረሻ እንደሚገፋበትና የአዲስ አበባ ከተማ አስተዳደር በነዋሪው ላይ የጫነው አላስፈላጊ ዕዳ እንዲነሳ ያላሳለሰ ጥረት እንደሚያደርግ እናት ፓርቲ ቃል ገብተዋል። ብልጽግና ለመከላከያ ስልጠና የሰበሰባቸውን ከ850 በላይ ወጣቶች መበተኑ ተሰማ። የብልጽግናው አገዛዝ ሁሌም ፋኖን እስከ 30 ድረስ አጸዳለሁ የሚል ተደጋጋሚ ትርክት ቢያሰራጭም በአንጻሩ የተመካበት ኃይል እንደ በረዶ እየሟሟና እየተንሸራተተ ብቻውን እየቀረ ነው። ላለፉት ወራት ከመላው የአገሪቱ ክፍል ወጣቶችን ከትምህርት ቤት፣ ከእምነት ተቋማት፣ ከገበያ ቦታዎች፣ ከስራና ከመኖሪያ ቤታቸው እንዲሁም ከመጠለያ ካምፖች ጭምር በኃይልና በግፍ እየወሰደ በማሰልጠንና በማስታጠቅ ያለበትን ማጥለቅለቅ ብሎ ቢያስብም በግድና በኃይል የተወሰዱት ወጣቶች ግን ፋኖን ከመፋለም ይልቅ እጅ መስጠት፣ ህዝባዊ ትግሉን በመቀላቀል ማገዝ መርጠዋል። ዛሬ ደግሞ ወደ አድማ ብተናና መከላከያ ማሰልጠኛዎች ሊወሰዱ ከጎንደርና አካባቢው በኃይል እየታነቁ ተሰብስበው የነበሩ ከ850 በላይ ወጣቶችን እናንተም እንደሌላው ፋኖን መቀላቀላቸው አይቀርም በሚል ቀድሞ በትኗቸዋል። እነዚህ ወጣቶች ዳሽን ቢራ አካባቢ ካለ መጋዘን ተዘግተው በረሃብና በውሃ ጥም ሲቀጡ ሰንብተው ተከስተው ዛሬ ሰኔ 13 ዓ ም ተስፋ ቆርጦ በትኗቸዋል። በሌላ በኩል የአፋ ብሃ ላስታ ሳምነው ኮር በላሊበላ ከተማ በአገዛዙ ሆዳደር ካድሬዎች ለጨረታ የቀረቡ የህዝብ መሬቶችን ማንኛውም ባለሀብት እንዳይገዛ አስጠንቅቋል። አገዛዙ በላሊበላ ከተማ ላይ የወጣቶችና የህዝብ ንብረቶች የሆኑትን ሶስት መሬቶች ለጨረታ አቅርበዋል። የላሊበላ ከተማ መዘጋጃው ኃላፊ በአቶ መሳይ ወዳጄ ቀጭን ትዕዛዝ ባለሙያዎችን በማስፈራራት ጨረታው በአንድ ቀን እንዲፈጸም፣ ባይፈጸም ከእናንተ ራስ አልወርድም ብሎ በማስፈራራት ጨረታው እንዲለጠፍ ተደርጓል። በመሆኑም ማንኛውም ባለ ሀብት በማወቅ የሚሆን ባለማወቅ በጨረታው እንዳይሳተፍና እንዳይገዛ ከዛ ውጪ በጨረታው ላይ አሸናፊ ሆነው የገዛውን ብቻ ሳይሆን የጨረታ ሰነድ የሚገዛ ግለሰብም ማስጠንቀቂያ ተሰጥቶታል። ይህ በእንዲህ እንዳለ በዛሬ ሁለት ሰኔ 13 2017 ዓ ም ስምንት መከላከያዎች ከነሙሉ ትጥቃቸው አፋብሃ ጎንደር ቀጠና ለዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርን ተቀላቅለዋል። ስርአቱን ከመ መደበኛ ውጊያ ባሻገር ኃይሉን በማስከዳት እና በማስኮብለል እያፈረስ ነው እንገኛለን ሲል የንስር በለሳ ቅጣው እጅጉ ክፍለ ጦር ቃል አቀባይ አርበኛ መልከ ጸዴግ ገልጸዋል። በሌላ በኩል አፋብሃ ጎጃም አገው ምድር ሦስተኛ ክፍለ ጦር የአገዛዙ ኃይል ከኮሶበር በመነሳት በምርከታ ወደ አቢሲ መገንጠያ ሲያቀና በዘሪውን በደፈጣ በፈጸሙት ጥቃት አንድ የጠላት ኦራልን በመምታት ኦራሉ ተገልብጠዋል። የጊዮን ብርጌድ አባላት ከፍተኛ ጉዳት ያደረሱ ሲሆን የብልጽግናው ኃይል ሸሽተዋል። ከያዘ መረጃ ደግሞ የአገዛዙ ሚሊሻ ካለቆቹ ጋር በትናንትና ሁለት ቻግኒ ላይ እርስ በራሱ ተታኩሷል። እንዲሁም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ልዩ ስሙ ሐበሽማል የተባለ ቦታ ላይ በደፈጣ መብረቃዊ ጥቃት በመፈጸም ሰባት ሙትና አምስት ቁስለኛ በማድረግ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በዚሁ አንደኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሐንዲስ አባላት ድጋፍና ክትትል አምስት አድማ ብተናና አንድ የመከላከያ አባል የኦሮሞ ተወላጆችን ማስከዳት ችሏል። በተለያዩ ቀጠናዎች የሚገኙ የአገዛዙ ኃይሎች አሁንም በከፍተኛ ሁኔታ ወደ ፋኖ እየተቀላቀሉ መሆኑ እየተነገረ ነው። አገዛዙ ገበሬዎችን እያፈናቀለ ቤታቸውን ምሽግ በማድረግ የጨፈጨፈ መሆኑም ተነግረዋል። የአባይ ሸለቆን ምት መቋቋም ያቃተው አገዛዙ አራስ ጭምር ያለችበትን ቤት ነው፣ ባለቤቶቹ ሜዳ ላይ በትኖ ቤታቸውን ምሽግ ያደረገው። ይህ በእንዲህ እንዳለ በሸዋሮቢት ከተማ በሚገኝ የአገዛዙ ወታደሮች ካምፕ ላይ በተፈጸመ ሰርጂካል ኦፕሬሽን ምክትል መቶ አለቃውን ጨምሮ በርካታ ሁለት የአገዛዙ ወታደሮች ተገድለዋል። ኦፕሬሽኑ የተፈጸመው ዛሬ ሰኔ 13 2017 ዓ ም ማለዳ ሲሆን በዚህም ነብዩ ካሳውን ደበሌ የተባለ ምክትል መቶ አለቃ አዛዥን ጨምሮ በርካታ ወታደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በአገዛዙ ላይ ጥቃቱን የፈጸሙት በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደጽዮን ኮር ስር የሚገኙት የራምቦ ክፍለ ጦር ተወርዋሪ ኮማንዶዎች ናቸው ተብለዋል። ይህ በእንዲህ እንዳለ ራያ ቆቦ ላይ በተደረገ ውጊያ ከአንድ መቶ በላይ የጠላት ኃይል ሙትና ቁስለኛ ተደርገዋል በአፋብሃ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ዛሬ ሰኔ 13 2017 ዓ.ም ከንጋት አንድ ሰዓት ጀምሮ በዋለ ውጊያ በሶስት ግንባሮች ማለትም በራያ ቆቦ ሆርማት እስከ አራዱም ጥቁር አስፋልት አንደኛ ሻለቃ እና ሁለተኛ ሻለቃ ድሽቃ ምድብተኛ እንዲሁም የክፍለ ጦር ቃኝ በጋራ ከፈንቴ ኪዳን እምረት እስከ ቀመሌ ተክለ ሃይማኖት እና አራተኛ ሻለቃ ተኩለይ ዙሪያ በአጠቃላይ ከመቶ በላይ ያገዛዙን ሰራዊት በመደምሰስ ታላቅ ጀብዱ በመፈጸም ድል ተጎናጽፏል። ተጽፈዋል በተጋድሎው የብልጽግና ጦር ሆርማትና አዲሱ ሰፈር እስከ ፈንቴ ኪዳን ምረት ድረስ ባለ ግንባር ከዘጠና በላይ ሙትና ቁስለኛ የሆነ ሲሆን አራት ፓትሮልና በአንድ ኦራል አስከሬንና ቁስለኛውን ሲያመላልሱ ውለዋል። በሌላኛው ግንባር በመቀሌ ከአርባ በላይ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሲሆን እየተዛዘለ ወደ ቆቦ ከተማና ሆርማት የጠላት ካምፕ ፈርጥቷል። በሶስተኛው ግንባር ተኩለሽ ከተማ አራተኛ በረኸኛው ሻለቃ አንድ ሻምበልና ድሽቃ ምድብተኛ ስምንት በመደምሰስ ዘጠኝ በማቁሰል የአገዛ ዛዙን ምሽግ ጭምር በማስለቀቅ ታላቅ ድል ተጎናጽፈዋል። በዚህ ከባድ ትንቅንቅና ተጋድሎ በሦስት ግንባሮች በአጠቃላይ ከመቶ በላይ የአገዛዙ ኃይል የተደመሰሰና የቆሰለ ሲሆን ፋኖን ምት መቋቋም አቅቶት በመሸሽ ላይ የነበረ ኃይልና ተጠባባቂው ኃይል አትሽሽ ተዋጋ አልዋጋም በሚል ንትርክ ምክንያት ከአምስት ደቂቃ በላይ የጨበጣ ውጊያ በማድረግ በርካቶች ሙትና ቆስለኛ ሆነዋል። ህወሃትና አብይ የሚያደርጉት ጦርነት አይቀሬ መሆኑን ሁለቱም ኃይሎች ጠቆሙ። ህወሃት የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል። በምክትል ሊቀመንበሩ እና በጊዜያዊ አስተዳደሩ ምክትል ፕሬዚዳንት አቶ አማኔል አሰፋ በኩል አሳውቀዋል። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀሌ ተካሂደዋል። አቶ አማኔል በ ሰልፉ ላይ የተደፈረው ግዛት ያሉት ወልቃይት ጠለምትና ራያን ነው። ሆኖም እነዚህን አካባቢዎች አማራ በድፍረት የወረራቸው ሳይሆኑ የራሱ ርስቶች መሆናቸው ይታወቃል። ይሁን እንጂ ህወሀትና በአብይ አህመድ የሚመራው ብልጽግና እነዚህን አካባቢዎች የፖለቲካ ቁማር መጫወቻና የጦርነት መቀስቀሻ ምክንያት ለማድረግ እየጣሩ ነው የሚል አስተያየት ይሰጣል። ህወሀት የእነዚህን አካባቢዎች ጉዳይ የገጠመውን የፖለቲካ ልዩነት ማሸነፊያ እያደረገው ሲሆን፣ አብይ ደግሞ የአማራውን ኃይል ዳግም ይሰበስብልኛል ብለው ያስባሉ። ሆኖም በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው አካላት አማራው በታማኝ ልጆች ክንድና ጉልበት ርስቱን ያስከብራል፣ ወልቃይት ራያና ጠለምትንም ቀይ መስመሩ አድርጎ ይንቀሳቀሳል ብለውናል። የአገዛዙ ቁንጮ አብይ አህመድ ከትናንት በስቲያ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮችን ጉዳይ አንስተው ነበር። የተፈናቀሉ ሰዎች መመለስን በሚመለከት መቶ ፐርሰንት ዝግጁ ነን። አንድ ራያ የተፈናቀሉ ተመልሰዋል። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር እየተነጋገርን ነው ሲሉ የቁማራቸውን አካል አንጸባርቀዋል። ያስጨነቀንን ጉዳይ በግልጽ እንድታውቁት ግን ትንሽ ዘመን ተቀይሯል። የዛሬ አራት ዓመትና አምስት ዓመት የነበረን የውጊያ አቅም፣ የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል። በተቻለ መጠን ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ፣ ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። የሚያስገድሉ ሰዎች ይፎክራሉ፣ አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ሲሉ በሁለቱም ኃይሎች በኩል የጦርነት ዝግጅት እንዳለ እንደሆነ የገለጹት ይህም ዐቢይ ከህዋት ጋር ውጊያ ለመጀመር መነሻውን ወልቃይት ሊያደርጉ እንደሚችሉ ፍንጭ የሰጡበት ሲሆን፣ ይህም አማራውን ላስከትል እችላለሁ በሚል ግምት የመጣ ነው። ይህ በእንዲህ እንዳለ ህዋት ከሰኔ 9 2017 ጀምሮ ክተት በማወጅ በወልቃይት በጸለምትና ብራያ እንዲሁም በሱዳን ሸረሪና ከተባለው ቀጠና ከፍተኛ ወታደራዊ እንቅስቃሴ እያደረገ ነው ተብሏል። በተለይ በዛሬው እለት በሽሬ ከሚገኝ መጋዘን ውስጥ ተደብቀው የነበሩ ታንኮች ጭምር መውጣቱን የተገለጸው ህዋት በዋልድባ በኩል ማይደራፎ በተባለ ቦታ ከአርሚ 11 እና ከአርሚ 17 የተውጣጣ ኃይል ሰፍሯል። ዋና አላማውም በጠለምት በኩል አዲስ አለም በተባለ ቦታ ጠገዴን ወደ ቀኝ በመተው በአርማ ጭሆ ሰሮቃ በኩል ቆረጣ እንዲያደርግ ታዟል ሲል ኢትዮፎከስ ዘግበዋል። ከደደቢት ጸሊሞይ አካባቢ የተንቀሳቀሰ ኃይል ደግሞ ወደ ወልቃይት ኢላማውን አድርጓል ተብለዋል። አርሚ ሰባ ደግሞ በሱዳን ሸረሪና ዝግጅት እያደረገ ነው። በራያ ቀጠና መረዋ በተባለ ቦታ አንድ ተሳቢ ሙሉ ተተኳሽ ከመቀሌ ወጥቶ መራገፉ ተገልጿል። የኢራንና የእስራኤል ጦርነት ማንም ሊቆጣጠረው የማይችልን እሳት ሊያቀጣጥል ይችላል ሲል ተመድ አስታወቀ። ኢራን በዛሬው ዕለት በሰሜናዊ እስራኤል ባስወነጨፈቻቸው ሚሳይሎች በርካቶች መጎዳታቸውን የአገሪቱ የአደጋ ጊዜ አገልግሎት አስታውቋል። በዚህም አራት ሰዎች በጠና መቁሰላቸውን የእስራኤል የአደጋ ጊዜ አገልግሎት ማገን ዴቪድ አዶም ገልጸዋል። ሌሎች ሀያ የሚሆኑት ደግሞ በመለስተኛ ሁኔታ ላይ መሆናቸውንና ብዙዎቹም በፍንዳታና በፍንጣሬዎች መቁሰላቸው ታውቋል። በካርሜል መጠለያ የነበረች አንዲት የ51 ዓመት ግለሰብም በልብ ድካም ህይወቷ ማለፉ ተገልጸዋል። በሌላ በኩል ደግሞ ስምንተኛ ቀኑን የያዘው የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጠል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሳስበዋል። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት መክፈቻ ንግግራቸው በሀገራቱ መካከል ያለው ግጭት መቀጠል አለምን ወደ ቀውስ የሚከት ነው ብለዋል። ጉቴሬዝ የግጭቱ ማዕከል የኑክሌር ጥያቄ ነው ብለው እንደሚያምኑት ተናግረዋል ኢራን የኒውክሌር ጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኒውክሌር አቅምን አስመልክቶ ተስፋ ሰጪ ዲፕሎማሲያዊ ሂደት ላይ በነበረችበት ወቅት መሆኑን አስታውቃለች ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጄኔቫ ግጭቱን አስመልክቶ በመከረበት ስብሰባ ላይ ነው የውጭ ጉዳይ ሚኒስ ሚኒስትሩ እስራኤል በሀገራቸው ላይ ያደረሰችው ጥቃት ለሰው ልጅ ስልጣኔ ታሪካዊ ወቅት ነው በማለት አገራት ለዓለም አቀፍ ሕግ መቆም እንዳለባቸው አሳስበዋል። አባስ አራቅቺ እስራኤል በሀገራቸው ላይ የፈጸመችውን ድንገተኛ ጥቃት የተባበሩት መንግስታት ድርጅት ቻርተርን የሚጥስ እንዲሁም ምክር ቤት የቆመበትን መርህ የሚጻረር ሲሉ ገልጸው ተዋል የውጭ ጉዳይ ሚኒስትሩ ይህንን የተናገሩት በኢራንና በእስራኤል መካከል ያለውን ግጭት ለማርገብ እንዲሁም በኢራን የኑክሌር አቅምን ወደ ዲፕሎማሲያዊ ድርድር ለመመለስ ከዩናይት ዩናይትድ ኪንግደም ከፈረንሳይ ና ከጀርመን የውጭ ጉዳይ ሚኒስትሮች ጋር ከመነጋገራቸው በፊት ነው በጥቃቶቿ ያሰበችውን እቅድ እንዳላሳካች የምትገልጸው እስራኤል በጥቃቷ የመቀጠል እቅድ አላት ኢራን ሰላማዊ የኒውክሌር ኃይልን የማበልፀግ መብት እንዳላት ትናገራለች እስራኤል ይህንን አትቀበለውም አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን ሰላም